ዛሬ ደግሞ እንደዚህ ጥርሴን በአንድ ደቂቃ ፋ ያደረገልኝን በቤት ውስጥ በቀላሉ ጥርሳችን የምናጸዳበት በተለይ ጥርሳችን ለሚበርዝ እንዲሁም ደግሞ አላስፈላጊ የሆነ የአፍ ጠረን ላለብን በሳምንት አንዴ ሁለቴ ብንጠቀመው ይሄን ይሁን በእርግጠኝነት ሳንሰለች ያፋችን የበለዘውን ያጸዳልናል። ሰላም ውዶቼ እንዴት ናችሁ? ያለው እግዚአብሔር ይመስገን ደህና ነኝ። በያላችሁበት አለም ዳርቻ ሰላማችሁ ብዙ ትርፍ ይበን እያልኩኝ እንግዲህ መግቢያ ላይ እንዳልኳችሁ ዛሬ ደግሞ በቀላሉ በቤታችን ውስጥ እንደዚህ ጥርሳችንን የምናነጣበትን እንዲሁም ደግሞ ያው እንዳልኳችሁ ያላፍ የሆነ ምግብ ሽንኩርት ሊሆን ይችላል፣ ምግቦችን ቅባት ያላቸው ምግቦችን ተመግበን አለቅላለን። ለሱ የሚሆን የሚያጸዳልንን ውህድ ነው ይዤላችሁ የመጣሁት። በእርግጠኝነት ትወዱታላችሁ። አለ አይደለ የሆነ ጥርሳችንን ሳንሰለች በቤታችን ውስጥ የጥርስ መስታወ ሰውታችን ሳይጎዳ እንደዚህ ብንንከባከበው በጣም አሪፍ ነው። ከዚህ በፊትም የሰራውላቸውን የጥርስ ሳሙናዎችን በጣም ወዳቸኋቸዋ እኔም ወድጃቸዋለሁ። በጣም ነው የማመሰግነው። እዚህ ጋር እንግዲህ በመጀመሪያ ደረጃ ያው ቲማቲም የምጠቀመው ነው የምትጠቀመው፣ ሌሎችም ግብአቶችን እጠቀማለሁ። በወናኝነት ግን ቲማቲም ነው የምጠቀመው ማለት ነው። እዚህ ጋር እንግዲህ አንድ አለኝ አንድ ፍሬ ነው ያለኝ። እንግዲህ እሱን ተፈልጋችሁ ግማሹን ብቻ ለአንድ ጊዜ ብቻ ይበቃችኋል። ነገር ግን ለሁለቴ ለሶስቴ የምትፈልጉ ተሆነ ሙሉ መስራት ትችላላችሁ። እንደዚህ ፍቅፍቅ እናደርገዋለን። በመጀመሪያ ያው እንትኑ እንዲሰጠን ውሃውን ስለሆነ የምንፈልገው ማለት ነው። እናንተ ግን ተፈለጋችሁ ሙሉ ፍጭት አድርጋችሁ አሁን ብቻም መጠቀም ትችላላችሁ። እኔ ግን ውህዱን ለሁለት አይነት ግብአት ነው እምፈልገው፣ ለፊትም፣ እንዲሁም ደግሞ በዚሁም በጥርሴ ማለት ነው። ዛሬ ሁለቱንም ነው የማጸዳው ማለት ነው። እንግዲህ በዚሁ አጋጣሚ ለቻናል የአዲስ ከሆናችሁ እንኳን ደህና መጣችሁ። ላይክ ሰብስክራይብ እያደረጋችሁ ተቀላቀሉ። እንዲሁም ነባር ቤተሰቦች ሁሌም ላይክ ሼር እያደረጋችሁ ስለምታበረታቱኛ አመሰግናለሁ። እዚህ ጋር እንግዲህ በምታዩት መልኩ ፈቅፍቄ ዋለሁ ፈቅፍቄ ጨርሻለሁ። እዚህ ጋር በነገራችን ላይ ቪዲዮ ስቀርጥ የቆምኩበት ጥላዬ እንትን ብሎታል ማለት ነው። ጨለም አድርጎታ እንግዲህ ቅርታ ቤት ውስጥ ማታ ነበረ እየሰራውት የነበረው ማለት ነው። ለዛ ጨለም ብሏል ማለት ነው። ከዛ እዚህ ጋ እንግዲህ እንደምታዩ በዚህ መልኩ ምን እናደርገዋለን ማጥለያ ላይ እናጠለዋለን ማለት ነው ውሃውን ነው የምንፈልገው ፍቅፋቂውን ደግሞ ለፊታቸው መጠቀም ትችላላችሁ ማለት ነው በእንደዚህ ሁኔታ ጨርቅም ታላችሁ ንጹህ ነጠላ ካላችሁ በእንደሱም ማጥለል ትችላላችሁ ነገር ግን እኔ በእንደዚህ ሸክሸክ ባለ በተለይ ወንፊቱ ሸክሸክ ያለ ወንፊት ቢሆን አሪፍ ነው፣ ጥልል እንዲያረግላችሁ ቶሎ ማለት ነው። ጥቅጥቅ ያለው አይወርድላችሁም፣ ጊዜ ይፈጃል ማለት ነው። በእንደዚህ ሁኔታ ማውረድ ትችላላችሁ ማለት ነው። ልክ እንደዚህ አድርገን በደንብ አድርገን እናጠላዋለን። እንትን እያላችሁ ጫን እያላችሁ በማንኪያ ማለት ነው። እዛ እንደዚህ አድርገን በደንብ አድርጌ ያው ውሃው በዛ አድርጌ ነው፣ ለሁለቴ ነው የተጠቀምኩት እንዳልኳቸው ብዙ ነው የሰራሁት ግብአቱ ማለት ነው። እናንተ ለአንድ ጊዜ ብቻ ተሆነ ትንሽዬ እንዳልኳቸው መግቢያ ላይ ግማሹን ብቻ መጠቀም ትችላላችሁ። ነገር ግን እንደዚህ በዛ አድርጋችሁ ብትሰሩትም ችግር የለም ፍሪጅ ውስጥ አድርጋችሁ መጠቀም ስለምንችል ማለት ነው። ያው ጥርሳችን ሁልጊዜም ቢሆን እንዳልኳቸው ምግብ ስንመገብ በተለይ ጥርሳችን ስግስግ ያለ ማለት ጥርሳችን የሚያምር አለ አይደለ እሱ የሆነ ምግብ ተመግበን ጥርሳችን ላይ ልክክ ይላል። በዛ ሰዓት እነሱን በቃ ጥርሳችን ነጭ ቢሆን ራሱ ልክ በሳምንት አንዴ ማጽዳት በጣም አስፈላጊ ነው እና እዚህ ጋር እንግዲህ ሌላኛው ግብአቴ ሎሚ ነው። ሎሚ እንደምታቁት እየበለዘ ነገሮችን፣ እንዲሁም ደግሞ ለምስ የጠቆረ፣ እንዲሁም ጥርሳችን ውስጥ የሆነ ጥርሳችን የሚያመንን እሱ እሱን ነገር ቀጥቶ ስለሚያስወግድልን በጣም አሪፍ ነው። በዛ ላይ ደግሞ እንዳታበዙት አለ ተበዛም ደግሞ አሲድነት ስላለው ምን ይሆናል መሰላቸው ጥርሳችንን የመቦርቦር የመፈንጨር ኃይል አለው ማለት ነው። የሆነ በተለይ ጥርሳችን ሲያሳክካችሁ እንዳትጠቀሙ ማለት እኔ ጥርሴ ናሞኝ የሆነ ጊዜ በጣም እንትን ብዬ እሱን ተጠቅሜ ሎሚውን ማለት ነው ምንድን ነው ያደረገብኝ? የሆነ ሽርፍ ነገር ነው ያደረገብኝ ማለት ነው። የሆነ ጥርሳችሁን ሲያማችሁ ሲያሳክካችሁ፣ በዛ ሰዓት ሎሚን ብቻ አትጠቀሙ ከሆነ ጋር ቀላቅላችሁ ማለት ነው። ምክንያቱም አሲድነት ስላለው ኃይል ስላለው ማለት ነው። እዚህ ጋር እንግዲህ ነገር ግን እኔ እሱን የምናጠፋበትን መጨረሻ ላይ ለስለስ የሚያደርግበትን አጨምርበታለሁ ማለት ነው። እዛ እዚህ ጋር እንግዲህ ምን አደርጋለሁ? ሌላኛው ጨው ጨው ጨምራለሁኝ። ጨው ለጥርሳችን መድኃኒት ነው። ጥርሳችንን ጥርስ ህመም ያለባችሁ ለጥርስ ህመም ለሚያሳክካችሁ የሆነ ጥርሳችን ሲያመን በነገራችን ላይ የሆነ ውስጡ ትላትን ነገር ሲኖር የማይሆን ነገር ያብጣል። ያ ያንን ነገር ያስወግድልናል ማለት ነው። ጨው ስንቋጥርበት ይቀጣውና የሚያሳክከን ነገር እሱም ይጠፋል ማለት ነው እና ጨው ለጥርስ ህመም መድኃኒት ነው። እንዲሁም ደግሞ ጥርሳችንን በረዶ ነው የሚያስመስልልን ያነጣል ማለት ነው እና እዚህ ጋር ሌላኛው ግብዓቴ እንግዲህ ሎሚና ጨው ስለተጠቀምኩኝ የበቆሎ ዱቄት ትንሽ ጨምሬበታለሁኝ እንሻ ይባላል ማለት ነው። በጣም አሪፍ ነው። ለምን ትንሽ ለስለስ ያደርገዋል ማለት ነው። ጥርሳችንን ስንለው፣ ያኔ ከንፈራችን እንዳያቃጥለንም ይረዳዋል ማለት ነው። እዚህ ጋር እንግዲህ እሱ መጨመርም አለመጨመርም ትችላላችሁ። ቤኪን ፓውደርም ሰውዳም ማለት ነው እሱ መጨመር ትችላላችሁ። በዚህ ፋንታ ማለት ነው። ነገር ግን ሁሉም እንትን ከሆኑ ለምሳሌ ጨው፣ እንደገናም ደግሞ ሎሚ፣ ቤኪን ሰውደ ካደረግንበት ሁሉም ምንድናቸው አሲድነት ስላላቸው ጥርሳችንን የመስቶቱን እንዳይነካብን ነገር ግን ባትጠቀሙ ታሪፍ ነው። ከዛ እዚ ጋ እንግዲህ ሌላኛው ግባቴ እናንተ የምትጠቀሙትን የጥርስ ሳሙና መጠቀም ትችላላችሁ። እኔ ግን ይህንን ነው እየተጠቀምኩ አረንጓዴውን ነው እየተጠቀምኩ ያለሁት። እነዚህ ጋ የተጣላልኩት ምንድነው ውሃውን አብዝቼው ስለነበረ ናቅለጥ ስለው በቃ አልተዋሃደልኝም፣ እኩል አልሄደልኝም ማለት ነው ምክንያቱም ትንሽ ውሃውን በዛ ማለት ነው። የቲማቲሙን ውሃ መቀነስ ነበረብኝ። ጨመርም አድርጋችሁ ችግር የለም። ይህንን ለሳምንት ሁለቴ ፍርጅ አድርጌ መጠቀም እችላለሁ። ለዛ ነው ማለት ነው በዛ ያደረግኩት። እናንተም እንደዛ ማድረግ ትችላላችሁ። እና ይቅርታ እንግዲህ ትምህርት ስለተዘጋ ያው በመሀል እያቋረቅኩ ነው እያስገባሁላችሁ ያለሁት፣ ድምፅ ማለት ነው ያው ቤት ውስጥ ስለሚሆኑ በአንዴ ሲጣሩ ምንም ሲሉ እንትን እላለሁ። በመሀል በመሀል እያቋረቅኩ ነው የመጣሁ ያለሁት በጣም ይቅርታ እንግዲህ እዚጋ እንግዲህ በምታወት መልኩ እንደዚህ አድርጌን በደንብ አድርጌ ያቀላቀለው ትንሽ ቀጠን ብሎ ስለየ ትንሽ ጨመራረኩት ማለት ነው። ትንሽ ያው ጊዜ ይፈጅባቸዋል። ነገር ግን ተመጣጣኝ አድርጉት ማለት ነው። እንትኑ ነው፣ ቲማቲሙንም ሙሃ እንደገናም ደሞ ሎሚው ሎሚውን በዛ አድርጌ ስለነበረ በዛ ቀጠነብኝ ማለት ነው። ከዛ እንደዚህ አድርጌ እዚህ ንጹህ ቃል ያደርጋታለሁኝ ከዛ የምንጠቀመውን ያህል ብቻ ቀንሳችሁ ከዛ በኋላ ፍሪጅ አድርጋችሁ እንዳልኳችሁ ጥርሳችሁን ሁልጊዜም ጊዜም መጠቀም ትችላላችሁ። ምንም ችግር የለም። ጠዋት ጠዋት፣ ማታ ማታ ያው ጥርስ በቀን ሁለት ጊዜ መጠቀም ማታና ጠዋትም ይቻላል። ነገር ግን ጥን የጥርሳችን ድዳችንም እንዳይሸሽ በነገራችን ላይ በቀን አንዴ ቢሆንም አሪፍ ነው ማለት ነው። ምክንያቱም ጥርሳችን ሁልጊዜ በፈተግነው ቁጥር የጥርሳችን ድድ እየሸሸ ነው የመጣው ማለት ነው። እዚህ ጋር እንግዲህ እንደምታዩት ያው ገና ያው እንትን አላልኩትም በፊት ያለውና አሁን ልዩነቱን ታውታላችሁ ማለት ነው ግን ነው እንትኑ የጥርሳቸው ውርሻቸውን ስትጠቀሙ የሆነ ረጃጅም ሆነ የሚዋጋ አይነቱ ከሆነ የሆነ ቆረጥ ብታደረጉት አሪፍ ነው። ለምንድነው ነው እንደዚ ያልኩት? እኔ ጥርሴ በፊት ድዴና ጥርሴ በጣም ግጥም ያለ ነበር። አሁን ግን እየሸሸ የሆነ ፍንጭር እየሆነ ነው የመጣው ማለት ነው። ፍንጭር እየሆነ ነው የመጣው። እዚህ ጋር እንደምታዩት እንግዲህ ያው እንግዲህ ይቅርታ ያው ፍለፊት ካሜራ ፍለፊት ስለሆነ መዝረክረክ አለ። በጣም ይቅርታ። እንግዲህ ግዴታ ደግሞ የሰራሁትን ነገር እያሳየሁ የመጠቀም እየተጠቀምኩኝ የማሳየት ግዴታ ስላለብኝ ነው ማለት ነው። ምክንያቱም ወደ እናንተ ሳመጣ ማንቻውንም ነገር ምንድን ነው ላይ ራሴ ላይ ሞክሬ ነው ማምጣት ያለብኝ። ምክንያቱም እኔ ሳልሞክር እናንተ የሆነ ባይስማማችሁ ራሱ እንኳን በእኔ ምክንያት የሆነ ነገር እንትን ብትሉ ትረግሙኛላችሁ፣ ታውቃለች። ከዚህ ያውጣንና ማለት ነው። እና እንደዚህ አድርጌ ምንድን ነው በደንብ አድርጌ አሁንም አንድ ዙር መትቸዋለሁ። ከዛ ድጋሚ ሁለተኛ እንደዚህ እያደረግኩኝ እየመታሁት ነው ማለት ነው። በደንብ አድርጌ በተለይ ምላሳቸው ድዳቸው፣ ይሄ ከላይ እና ከታች መሀል ላይ ማለት ነው፣ ከወደ ውስጥ በኩል ያለ እሱ ላይ ነው ቢጫ ነገር የሚሆነው ማለት ነው። አብዛኛውን እና መንጋጋችን ወደዛ ማለት ነው። እና በደንብ አድርገን በሳምንት ሁለቴ እና ሶስቴ በቀን መጠቀም ትችላላቸው። ነገር ግን መስታወቱ እንዳይጎዳብን በሳምንት ሁለቴ ብንጠቀመው አሪፍ ነው ማለት ነው። ጥርስ ደግሞ በአንድ ቀን ይነጣል ማለት አይደለም። ቀስ በቀስ እያልን ነው የበለዘው ነገር የሚለቀው። ምክንያቱም ሁሌ በአንድ ቀን እና ተፈተክታል ነው የጥርሳችን መስታወት ይጎዳል። የጥርሳችን መስታወት ተጎዳ ማለት ውበት አይኖረውም ማለት ነው። ጥርሳችን ዛሬ ይህን ይመስል ነበር። ላይክ ሰብስክራይብ ማድረጋት ጥርሶች አወደሰዋል።